ከባዱ የመሬት መንቀጥቀጥ የዓለምን መንፈስ አውኳል። በጦርነት ላይ መሬት መንቀጥቀጥ አያድርስ እየተባለ ነው። በሚያንማር ሺዎችን የቀጠፈው በባንኮክ ታይላንድ ባለ ሰላሳ ሶስት ፎቅ ሕንፃ ደርምሶ ጉድ ያሰኘው በህንድ የተሰማው በባንግላዴሽ ላኦስና ቻይና ያስተጋባው ድንበር ዘለል የመሬት መንቀጥቀጥ ጭንቅላትን የሚያስይዝ ነው። ወታደራዊው የሚያንማር መንግሥት አድርጎት የማያውቀውን የውጭ ሀገር እርዳታ ጥሪ ለማድረግ የተገደደበት ይህ አደጋ ከአንድ ሺህ በላይ ሰው መግደሉ ሳያንስ ገና ብዙዎችን ይቀጥፋል እየተባለ ነው። የአሜሪካ የጂኦሎጂካል ሰርቬ የሟቾች ቁጥር 10 ሺህ ያሻቅባል ሲል ግምቱን አስቀምጧል ዓለምም ይህንን ጥፋት በሚችለው አቅም ለመቀነስ እየተረባረበ ይገኛል። ወሳኝ ድጋፍ እያደረጉ ካሉ ሀገራት መሃል ደግሞ ሩሲያ ቀዳሚዋ ናት። ሴንትሮስፓስ የተባለውን የአደጋ ጊዜ ቡድን ያንቀሳቀሰችው ሞስኮ 120 የአደጋ ምላሽ ሰጪ ባለሙያዎችን በፍጥነት ልካለች። ኬናይን በመባል የሚታወቁ ስልጡንና አዳኝ ውሾችን ያካተተው ቡድኑ የስነ ልቦና ባለሙያዎችንም ይዟል። ቡድኑ እንዲላክ የተደረገው የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአደጋ መከላከያ ሚኒስትራቸውን አሌክሳንደር ኩሬኮቭን ካዘዙ በኋላ ነው። 120ዎቹን ባለሙያዎች ሩሲያ በሁለት አውሮፕላኖች አሳፍራ ልካለች። ህንድም የሲ 130 የጦር ትራንስፖርት አውሮፕላኗን ለእርዳታ እንቀሳቅሳለች። ቻይና፣ ደቡብ ኮሪያና አሜሪካም አለን ብለዋል። ገንዘብም እየሰጡ ነው። በርዕደ መሬት መለኪያ ቀመር 7.7 የተለካው ይህ መናወጥ ሚያንማር አስቸኳይ ጊዜ አዋጅ እንድታውጅም አድርጓል። የሀገሪቱ መንግስት ማንም ሀገር፣ የትኛውም ድርጅት ለእርዳታ እጁን ይዘርጋ ይድረስልን ሲል ጥሪ እንዲያቀርብም አስገድዷል። ወታደራዊ መፈንቅለ መንግስት ተደርጎባት ላለፉት አራት ዓመታት ከባድ የእርስ በርስ ጦርነት ውስጥ የተዘፈቀችው ሚያንማር በችግር ላይ ቀውስን ተክላለች። የሀገሪቱ ወታደራዊ መንግስት ጠቅላይ ሚኒስትር ሚንኡንግ የጎበኟት ማንዳላይ ከተማ ደግሞ ዋናውን ንዝረት ተሸክማለች። ኤምአርቲቪ የተባለው የሀገሪቱ የቴሌቪዥን ጣቢያ በከተማዋ 1600 ገደማ መኖሪያ ቤቶች መውደማቸውን ዘግቧል። 670 የቡድሃ ገዳማት፣ 60 ትምህርት ቤቶችም እንዳልነበሩ ሆነዋል። ለድሃው ጎጆም ለባለጸጋው ህንፃም ያልሰሰተው የመሬት መንቀጥቀጡ ሚያንማረን በብዙ መንገዶች እየፈተናት ነው። ዋናውን እዝረት ያረፈባት ማንዳ ላይ 15 ሚሊዮን የሚሆን ህዝብ የሚኖርባት ከተማ ናት። በርካታ የቡድሃ ገዳማትን ያቀፈችው ይህች ጥንታዊ ከተማ የመጣባትን መንቀጥቀጥ መቋቋም ተስኗታል። በሕንፃ ፍርስራሽ ተሞልታለች። ከከተማዋ የሚሰሙ የሰቆቃ ድምፆችም የብዙዎችን ልብ ነክተዋል። ሴኔን ያነጋገራት አንዲት ሴት እንዲህ አለች። ሁሉም ነገር ድንገት ነው የሆነብን። እኔ ለልጄ ጡጦ ለመስጠት ውሃ እያፈላሁ ነበር። አያቴ ከኔ በቅርብ ርቀት ተቀምጣለች። መሬቱ ሲንቀጠቀጥ ግድግዳው አያቴ ላይ ተደረመሰ። እንዳልወጣ የግቢው አጥር ተደርምሶ በራችንን ዘግቶታል። ለእርዳታ ጩኸት አሰማሁ። ባለቤቴ ውጪ ነበር። ድምፄን ሰምቶ ዘሎ ገብቶ በሩን ከፈተልኝ፣ በማለት አሰቃቂውን አጋጣሚ ገልጻለች። ለዚህ ነው ጀነራሎች ሲያሾራት የኖረችው ሀገር የዓለምን እርዳታ ለመጠየቅ የተገደደችው። ከዚህ ቀደም የሚከሰቱ አደጋዎች ብዙም አልጎዱንም እያለ ሲያጣጠል ነበር ተብሎ የተተቸው የሀገሪቱ መንግስት አሁን ሳያፍር እርዱኝ ብሎ ተከስቷል። የዚህ አቋም ለውጥ ሀገሪቱ እያለፈች ከምትገኘው ውስጣዊ ቀውስ እንደሚመነጭ ይገምታል። ሚያንማር ለአስርተ ዓመታት ያህል በጦር መሪዎች እጅ ወድቃ ቆይታለች። የአንድ ታዳጊ ዕድሜ የማይሞላ የዲሞክራሲ ልምምድ ያላት ሀገሪቱ የታመቁ ነገሮች ፈንድተው ወደ እርስ በርስ ጦርነት አምርታለች። በአንድ ወገን የዲሞክራሲ ኃይሎች ናቸው የሚባሉ በሌላ ወገን የብሔር መብት ጠባቂዎች የተባሉ ቡድኖች ማዕከላዊ መንግስቱን ከስልጣን ለማውረድ ብረት አንስተዋል። የሀገሪቱ ጦር አድራጊ ፈጣሪ የሆነባት ያቺ መከረኛ ሀገር በሁለንተናዊ የሀገሪቱ እንቅስቃሴ ተጽዕኖ ከመፍጠሩ የተነሳ ጦሩ የሀገሪቱን መጠሪያ ስም እስከ መቀየር ደርሷል። በርማር ከተባለው የሀገሪቱ ማህበረሰብ ጋር የተቆራኘው የቀድሞ ስሟ በርማ ሚያንማር ተብሎ የተቀየረው እንደ አውሮፓውያን አቆጣጠር በ1989 ቢሆንም እስከ ቅርብ ጊዜ ድረስ ግን በአዲሱ ስሟ የሚጠራት ብዙም አልነበረም። ወታደራዊ አገዛዙ ስሙን ማውጣቱን ተከትሎ ይህንን ስም መቀበል ማለት ለዚያ አገዛዝ እውቅና እንደ መስጠት ይቆጠራል ያሉ በርካታ ወገኖች ይህንን ሳያደርጉ ቆይተዋል። የትላንቷ በርማ የዛሬዋ ሚያንማር እንደ ኢሮፓያን አቆጣጠር በ1948 ከእንግሊዝ ነጻነቷን ካገኘች በኋላ የሀገሪቱን ሁሉ ነገር ወታደሩ ተቆጣጥሮ ቆይቷል። በተለይ እንደ ኢሮፓያን አቆጣጠር ከ1962 እስከ 2011 ድረስ ጦሩ ማለት መንግስት፣ መንግስት ማለት ጦሩ ነበር። ዴሞክራሲያዊ የሲቪል አስተዳደር እንዲመሰረት የሚጮኹ ዜጎች ግን ቁጥራቸው ቀላል አልነበረም። በታጋይዋ አንሳን ሱቺ የሚመራው የተቃውሞ ጎራ በሰደፍ እየተቀጠቀጠ በጥይት እየተጠበሰ እላስ ጨራሽ ትግል አድርጓል። ዓለም አቀፍ ጫናውና የሕዝብ ምሬቱ ተዳምሮ የሀገሪቱ ጦር ያጠበቃቸውን የጭቆና ገመዶች ላላ ማድረግ ጀመረ። በ2011 የሲቪል አስተዳደር ተቋቋመ። በ2015 በተደረገ ምርጫ ደግሞ በሀገሪቱ ታሪክ ባልተለመደ መልኩ በሕዝብ የተመረጠ ፓርቲ ስልጣን ላይ ወጣ። በሱቺ የሚመራው ብሔራዊ ዲሞክራሲያዊ ሊግ መሬት ነቅንቆ ምርጫ አሸነፈ። ይሁንና የግማሽ ክፍለ ዘመኑ ጥያቄ ከስድስት ዓመታት ያለፈ ምላሽ ለማግኘት አልታደለም። ወታደሩ እንደለመደው ቤተ መንግሥት ገባ። የሲቪል ምንቸት ውጣ፣ የጦር ምንቸት ግባ ብሎ መፈንቅለ መንግሥት ፈጸመ። ሕዝብም ተቆጣ። ከተሜው ግልብጥ ብሎ የወጣበት ዓመፅ ምላሽ ባለማግኘቱ ገጠሩ ለብረት ትግል ተነሳሳ። የእርስ በርስ ጦርነት ፈነዳ። ዘጋርዲያን እንዲህ አይነት የእርስ በርስ ውጊያ በሀገሪቱ ታሪክ ታይቶ አይታወቅም ይላል። ተቃዋሚዎች እንዳሉት ግልበጣው ባይሆንላቸውም ጦርነቱ የሀገሪቱን ጦር ክፉኛ ፈትኖታል። ጦሩ በርካታ ከተሞችን በውጊያ ተረቶ ጥሎ ወጥቷል። የሀገሪቱን የድንበር ስፍራዎችም ተፋላሚዎቹ ተረክበውታል። አሁን ከቻይናና ከባንግላዴሽ ጋር ሀገሪቱ የምትዋሰንባቸው ድንበሮች የጦሩ ከሆኑ ቆይተዋል። ቢቢሲ አጠናሁት ባለው ጥናት የሀገሪቱ ጦር እየተቆጣጠረ ያለው 21 በመቶ የሚሆነውን የሀገሪቱን ግዛት ብቻ ነው። አንዳንድ ቁጥሮች ይህንን መቶኛ ወደ 40 በመቶ ከፍ ያደርጉታል። አዋጊ መኮንኖችን ጭምር የሰዋው የሚያንማር ጦር በሁነኛ ደጋፊዎቹ ሳይቀር ፊት ጠቁሮበታል። ማዕከላዊ መንግስቱን በመደገፍ የምትታወቀው ቻይና ከአንዳንድ ተፋላሚዎች ጋር መስራት መጀመሯም ታውቋል። ጦሩ ድንበሬ ላይ የሚፈነጩ ቡድኖችን አደብ ላስገዛም ብላ ነው ቤጂንግ ሸሸት ሸሸት ማለት የጀመረችው። አሜሪካና አውሮፓ ማዕቀብ የጣሉባቸው የሀገሪቱ የጦር አመራሮች ግን አሁንም ውጊያውን አላቆሙም። እንደውም ሲቪሎች በሚበዙባቸው ስፍራዎች፣ ትምህርት ቤቶች ሆስፒታሎችና ሌሎች ተቋሞች ላይም ሰቅጣጭ የአየር ድብደባ በማድረግ ስማቸው ጠልሽቷል። በዚህ ቀውስ ላይ ሆና ነው ሚያንማር በመሬት መንቀጥቀጥ የተመታችው። አንዳንድ አካባቢዎች ላይ እርዳታ ለማድረስ የሚያስቸግሩ ሁኔታዎችም አሉ። በጦርነቱ ምክንያት የተቆራረጠው የሀገሪቱ ኔትወርክም ሌላ ፈተና ነው። ቀድሞውኑ ሰብአዊ እርዳታ ያስፈልገዋል የተባለ ህዝብ አሁን ሌላ ችግር ተጋፍጧል። የተባበሩት መንግስታት ድርጅት 17.6 ሚሊዮን የሚሆነው የሀገሪቱ ዜጋ አስቸኳይ የምግብ ድጋፍ ፈላጊ ነው ካለ ቆይቷል። ታትማዳው በመባል የሚታወቀው የሀገሪቱ ጦር በገዛ ወገኖቹ አውርዶታል ከተባለው የቦምብ ናዳ ያላገገመው የሚያንማር ህዝብ አሁን ደግሞ ፍርስራሽ እየወረደበት ይገኛል። የሀገሪቱ አየር ኃይል ያወረደው የቦምብ ብዛት በህዝብ ቁጥር ቢከፋፈል በሩሲያና ዩክሬን ጦርነት ከወረደው በአማካይ ይበልጣል ይላሉ ቁጥሮች። ማዕከላዊ መንግስቱ የላከው ጦር በጉልበት ስልጣኑን ማስቀጠል ቢችልም በሺዎች የሚቆጠሩ ወታደሮች ግን ከድተውታል። ስድስት ጄኔራል መኮንኖችም ተማርከውበታል። በሚያንማር አንዱ ታጣቂ ከቦ የሚቀጠቅጣቸው ከተሞች ብዙ ናቸው። አንዱ ሌላውን እያስለቀቀ የሚገባባቸው ጦሩ ገባ ጦሩ ወጣ የሚባልላቸው ከተሞች ቁጥራቸው ቀላል አይደለም። ጦርነቱ አስገድዶ መድፈርን፣ ጭፍጨፋን፣ ስደትን ቢያስፋፋም ሁለቱም ተፋላሚ ወገኖች አንዳቸው አንዳቸው ላይ ክስ እያሰሙ ጦርነቱን ቀጥለውታል። የሀገሪቱ ሕዝብ ግን ከስቃይ አላተረፈም። አሁን ደግሞ ጭራሽ የመሬት መንቀጥቀጥ ተከስቷል። ትንፋሻቸው ያልተቋረጡ ዜጎች ባልተነሱ ፍርስራሾች ውስጥ አሉ። የሀገሪቱ መንግስት አጋጣሚውን ተጠቅሞ ምስሉን ለማደስ ሊጠቀምበት ይችላል እየተባለ ነው። ለዚህ ይመስላል እርዳታ አቅርቡልኝ ብሎ ባልለመደ አፉ የጠየቀው።